ኦሪት ዘፍጥረት ምዕራፍ 13። ይህ ምዕራፍ በአብርሃም ታሪክ ላይ ትኩረት በማድረግ የሚቀጥል ሲሆን አብርሃምና ሎጥ መለያየት ማለትም የመኖሪያ ስፍራቸው መለያየቱን የሚገልጽ ምዕራፍ ነው። ኦሪት ዘፍጥረት ምዕራፍ 13 ቁጥር 1፣ አብርሃም ሚስቱንና ንብረቱን ሁሉ ይዞ ከግብፅ ወደ ኔጌቭ ሄደ፤ ሎጥም አብሮት ነበር። ከባለፈው የኦሪት ዘፍጥረት ምዕራፍ 12 ጥናታችን እንደምናስታውሰው አብርሃም ወደ ግብፅ የሄደው በአካባቢው ጽኑ ረሃብ ገብቶ ስለነበር መሆኑን በኦሪት ዘፍጥረት ምዕራፍ 12 ቁጥር 10 ላይ ተመልክተናል። በተጨማሪም በአብርሃም ሚስት በሶራ ምክንያት እግዚአብሔር ፈርዖንንና ቤተሰቦቹን በጽኑ ደዌን እንደመታቸው በኦሪት ዘፍጥረት ምዕራፍ 12 ቁጥር 17 ላይ ተመልክተናል። ኦሪት ዘፍጥረት ምዕራፍ 13 ቁጥር 2 አብርሃም በከብት በብርና በወርቅ እጅግ በልጽጎ ነበር። ከላይ ከቀረበው ጥቅስ የተረዳነው እግዚአብሔር አምላክ አብርሃምን እንደባረከውና እንዳበለጸገው እንረዳለን። ኦሪት ዘፍጥረት ምዕራፍ 13 ቁጥር 3 አብርሃም ከኔጌቭ ተነስቶ እስከ ቤተል ተጓዘ፣ ቀድሞ በቤተል እና በጋይ መካከል ድንኳኑን ከተከለበት። ኔጌቭ በደቡብ እስራኤል የሚገኝ በረሃማ ስፍራ ሲሆን ግብጽና እስራኤል የሚዋሰኑበት ቦታ ነው። ኦሪት ዘፍጥረት ምዕራፍ 13 ቁጥር 4 ለመጀመሪያ ጊዜም መሰዊያ ካቆመበት ስፍራ ደረሰ። በዚያም የእግዚአብሔርን ስም ጠራ። ኦሪት ዘፍጥረት ምዕራፍ 13 ቁጥር 5 ከአብርሃም ጋር አብሮት ይጓዝ የነበረው ሎጥ በጎች፣ ከብቶችና ድንኳኖች ነበሩት። ኦሪት ዘፍጥረት ምዕራፍ 13 ቁጥር 6 ሆኖም ሁለቱ አንድ ላይ ሲኖሩ ስፍራው አልበቃቸውም። ንብረታቸው እጅግ ብዙ ስለነበር አብረው መኖር አልቻሉም። ኦሪት ዘፍጥረት ምዕራፍ 13 ቁጥር 7 ይህም በመሆኑ በአብርሃምና በሎጥ እረኞች መካከል ጠብ ተፈጠረ። በዚያን ዘመን ከነአናውያንና ፌሬዛውያን በዚያ ሀገር ይኖሩ ነበር። ኦሪት ዘፍጥረት ምዕራፍ 13 ቁጥር 8 አብርሃምም ሎጥን እንዲህ አለው፣ እኛ ወንድማማቾች ነንና በአንተና በእኔ ወይም በእረኞቻችን መካከል ጠብ ሊኖር አይገባም። ከላይ ከቀረበው ጥቅስ የተረዳ ነው አብርሃም የእግዚአብሔር ሰው ስለሆነ በወንድማማቾች መካከል ጠብ መኖር እንደሌለበት የተረዳ መሆኑን። እኛም ከአብርሃም የምንማረው ጠብን ማስቀረት እንዳለብን ነው። ኦሪት ዘፍጥረት ምዕራፍ 13 ቁጥር ዘጠኝ ይኸው እንደምታየው አገሩ ሰፊ ነው፣ ብንለያይ ይሻላል አንተ ግራውን ብትመርጥ እኔ ወደ ቀኝ ሄዳለሁ። አንተ ቀኙን ብትመርጥ እኔ ወደ ግራ አመራለሁ። ከላይ ከቀረበው ጥቅስ የተረዳ ነው ወንድማማቾች እየተጣሉ አንድ ላይ ከመኖር ተለያይተው መኖር የተሻለ መሆኑን ነው። ኦሪት ዘፍጥረት ምዕራፍ 13 ቁጥር 10 ሎጥ ዓይኑን አቅንቶ ሲመለከት የዮርዳኖስ ረባዳ ሜዳ እንደ እግዚአብሔር ገነት በዞዓር አቅጣጫ እንዳለው እንደ ግብፅ ምድር ውሃማ ቦታ ሆኖ አገኘው። እንዲህም የነበረው እግዚአብሔር የሰደሞንንና የገሞራን ከተሞች ከማጥፋቱ በፊት ነው። ከላይ ከቀረበው ጥቅስ የተረዳ ነው አይን የሰይጣን መጠቀሚያ መንገድ መሆኑን ከዚህ በፊት በነበረን ጥናታችን ተመልክተናል። ለምሳሌ የሔዋን የእውቀት ዛፍ ፍሬ ለአይን የሚያስደስት መሆኑን በማየት እና ፍሬውን በመብላት ኃጢአት መስራቷን በኦሪት ዘፍጥረት ምዕራፍ 3 ቁጥር ስድስት ላይ ንጉስ ዳዊት አንዲት ሴት በርሳቤ ገላዋን ስትታጠብ አይቶ ስለሰራው ኃጢአት መጽሐፈ ሳሙኤል ካል ምዕራፍ 11 ከቁጥር 2 እስከ 4 ላይ ተመልክተናል። ጆሮ ደግሞ እግዚአብሔር የሚጠቀምበት መሆኑን ለምሳሌ የሮሜ ሰዎች መልእክት ምዕራፍ 10 ቁጥር 17፣ እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው ይላል። ሎጥ ለም የሆነውን የዮርዳኖስ ሸለቆ በመመልከት ለመኖሪያነት የመረጠ ሲሆን ወደፊት በሚኖረን የኦሪት ዘፍጥረት ምዕራፍ 19 ጥናታችን ላይ እንደምንመለከተው በዛ አካባቢ የሚኖሩ ሕዝቦች በሰሩት ኃጢአት በእግዚአብሔር ቁጣ እንደጠፉ እንመለከታለን። ኦሪት ዘፍጥረት ምዕራፍ 13 ቁጥር 11 ሎጥ የዮርዳኖስን ረባዳ ሜዳ በሙሉ መርጦ ወደ ምስራቅ አመራ። ሁለቱ ሰዎች በዚህ ተለያዩ። ከላይ ከቀረበው ጥቅስ የአብርሃምና የሎጥ መለያየትን ማለትም የተለያየ የመኖሪያ ስፍራ መምረጣቸውን እናስተውላለን። ኦሪት ዘፍጥረት ምዕራፍ 13 ቁጥር 12 አብርሃም መኖሪያውን በከነአን ምድር አደረገ። ሎጥ ግን በረባዳው ሜዳ ውስጥ ባሉት ከተሞች መካከል በሰዶም አቅራቢያ ድንኳኑን ተከለ። ከላይ ከቀረበው ጥቅስ ሎጥ በሰዶም አካባቢ መኖር መጀመሩን እንመለከታለን። ኦሪት ዘፍጥረት ምዕራፍ 13 ቁጥር 13 የሰዶም ሰዎች ግን ክፎች እና በእግዚአብሔር ፊት እጅግ ኃጢያን ነበሩ። ወደፊት በሚኖረን የኦሪት ዘፍጥረት ምዕራፍ 19 ጥናታችን እንደምንመለከተው እግዚአብሔር ሰዶም እና በዮርዳኖስ ሸለቆ የሚገኙ ከተሞችን እንዳጠፋቸውን እናስተውላለን። ኦሪ ዘፍጥረት ምዕራፍ 13 ቁጥር 14 ሎጥ ከተለየው በኋላ እግዚአብሔር አብርሃምን እንዲህ አለው፣ ካለበት ስፍራ ቀና ብለ ወደ ሰሜን እና ወደ ደቡብ ወደ ምስራቅና ወደ ምዕራብ ተመልከት። ኦሪ ዘፍጥረት ምዕራፍ 13 ቁጥር 15 አይንህ የሚያየው ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ከላይ ከቀረበው ጥቅስ እግዚአብሔር የከናንን ምድር ለአብርሃም ዘሮች ሊሰጠው ቃል እንደገባለት እንመለከታለን። ኦሪ ዘፍጥረት ምዕራፍ 13 ቁጥር 16 ዘርህን እንደ ምድር ትቢያ አበዛዋለሁ። ማንም የምድርን ትቢያ ሊቆጥር እንደማይችል ሁሉ ያንተም ዘር የማይቆጠር ይሆናል። ከላይ ከቀረቡት ጥቅሶች እንደተረዳ ነው እግዚአብሔር አብርሃምን እንደባረከውና ወደፊት ዘሩ እንደሚበዛ በኦሪት ዘፍጥረት ምዕራፍ 12 ቁጥር ሁለት እና ሶስት ላይ በባለፈው ጥናታችን ተመልክተናል። ኦሪት ዘፍጥረት ምዕራፍ 13 ቁጥር 17 እንግዲህ ምድሪቱን ስለምሰጥህ ተነሳ፣ በርዝመቷና በስፋቷም ተመላለስባት። የአብርሃምን ታሪክ ስናጠና የምናስተውለው አብርሃም ቋሚ ቤት ከመስራት ይልቅ በድንኳን መኖር መምረጡንና ከላይ የቀረበው ጥቅስ የሚያመለክተው እግዚአብሔር ለአብርሃም ሀገር ሊሰጠው ቃል እንደገባለት የሰጠውን ሀገር ደግሞ በየስፍራው የተመላለሰ እንዲመለከት እንዳዘዘው እናስተውላለን። ኦሪት ዘፍጥረት ምዕራፍ 13 ቁጥር 18፣ አብርሃምም ድንኳኑን ነቀለ፣ ሄዶም ኬብሮን በሚገኙ ትልልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር መሰዊያ ሰራ። ከላይ ከቀረበው ጥቅስ የተረዳ ነው አብርሃም ከግብፅ ወደ ኔጌቭ መሄዱን ከዚያም ወደ ቤተል እንደሄደ ከሎት ከተለያየ በኋላ ወደ ኬብሮን በመሄድ እዚያ መቀመጡን እናስተውላለን። ኬብሮን በአሁኑ ጊዜ ከኢየሩሳሌም 20 ማይልስ በስተደቡብ የምትገኝ ከተማ ናት።